ያሰራሁትም ገብርኤል ነ ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የጸጉር ቤት ስትለኝ እሺ ያልኳት፣ ሄድኩ፣ ጸጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ እከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለሰባት ወር ሰራሁላት። በዛ የተነሳ በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝና እንደዚህ ያደረገ እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን እናትለኛ እኔ ይሄው በህይወት አለ ይው ፍረዱልኝ። ይቺ ቀጣፊ ባ ተሰማ እየወረደች ሰይጣን እኔ እናቷ አለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረችኝ ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ፣ እንዲህ እንደምንናገረው እንዳይመስለን፣ እግዚአብሔር ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው መቶ ሠላሳ ሰባት ሰዎች ናቸው። ሀምሳ ዘጠኝ ሀምሳ ሰባት ሚሊዮን ፕላስ፣ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ እሱል አለ እና አሁን እና ይሄ በሕግ ደረጃ ተይዘዋል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። እይእና ከመምጣቷ በፊት እዚህ በሕግ ፊት ከመቀበቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው፣ ህዝብ እንዲሰማት። የሚጨምረው ነገር የለም፣ ለእኔ ያደረገችው ነገር የለም፣ የሚጨምረው ነገር የለም። ምን ነው ያ፣ ማን ነው የሚሉት? ተስፋዬ ሐረርጌ ነው የሚሉት። ከሶስቱር በፊት ነው፣ ከሶስት አመት በፊት ለባናት እያልኩ እየነገርኳችሁ አልሰማችሁኝም እያለ ለነሚኪና ለነ ሐቢባ ለላት ውርየናት ውሽ የሚሏል ለመሰረት ብሪስቶል የምትባለ እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ ተያይዛችሁ። እናንተ ናቸው እንዲምታደረጉ ያለቻቸው። እውነቷ ነው። የት ነበሩ? ሲነግራቸው ያ ሰውዬ የምን ዝም አሉ? ዱባ አይደለ እንዲ የነበረችው አብራቸው፣ ተመልሳ አጥፍታ አመጣች። እንደገና ሄደ፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትል ነው ወይ እንዴ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው። እናቴ ሰንሰለቱ ብዙ ነው፣ ብዙ የተያያዘ ነገር አለ። ሊኖር ይችላል፣ የማናውቀው ሊኖር ይችላል። ብዙ አሉ፣ ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሐቢባም ያለችው ባህሬን ነው ያለችው። እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለ ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለት ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ አይደለችም ከዱባይ ሄዳ ነው ማስታወቂያና ጊፍተር የሆነችው ያቸው ማስታወቂያ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ይሄን አይጠበቅባትም። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድነው መሰሎት? እንግዲህ ባህሪን እንደነበሩና እሷም ባህሪን እንደነበረች ነው ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ነበር ኳተር ነው የምትኖረው

መብረቁም አያስገባኝም ተስፋ የሚሉትም አያስገቡም። እጅ ውርሽዬ እናት ውርዬ የሚሏትም አታነብ መሰለኝ አታነሳም። እኔ አነጋጉርኝ ኔ የሚሆነውን እነግራችኋለሁ። የሌለውን አታውሩ። ከኔ ራሱ ውረዱ። ላይባችሁን ያዙዛ ወይ አምራችሁ በልታችሁ እንደሆነ እዛ ይወጣ አላችሁ ሚኪ ሆን አላቃት የሚለ አዲስ አበባ ቤቷ አያውቀዋል። እኔ እናቷ እንኳን የማላውቀው ቤት እኔ እናቷ የማላውቀው ቤት ሚኪ ቤተኛ ነው። ይሄ ሌባ በዚህ ወቅ በዚህ ገብታ ይበል ወይ ራሱ ያውታ ያጋልጥ ያለችበት ከኔ ስም ውረዱ። መብረቅ የምትባል ልጅ ደግሞ ሙስሊም ለሰሙ እኔ እኮ የትም አልሄድኩም።

እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡም። ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናት ሆኜ እኮ ፈራሁን እኮ መርቀ ነው አራት ሆነን መርቀ ነው ሃያ ሃያ ሺህ ብር ሰጥቶኛል ለሁላችን ሃያ ሃያ ብር ሰጥቶኛል። የማለቱ ና ሁኝን መርቅ የከፈርቁል ሀያ ሺህ ብር የተቀበልኩት ፈራሁን ዋርካ ሁን ለሁሉ እንደምታደርገው መርቀ ነሃል ያለው እንዳም ቸግሮናል እርዳናል አልነኛ ስለመረቁት ሀያ ሺህ ብር ለሁላችን ሰጥቶናል። ይዚ ያላችሁ እጅ ያላችሁ እኔ እናት መብረቁ ፎቶአቸውን ለጥፎ ፊታቸውን ሳያሳይ ሳያሳይ መብረቁ ሉና አብራሩ ብሎ ነበረ ነበረ እንደማስጠንቀኛ፣ እንደማስ ላይክ እንደማሳሰቢያ ነገር ማለት ነው። እና አሁን እንድ- ፎቶአቸውን ሲለጥፍ ፊታቸውን ሲለጥፍ ነው የመጡት። እና ግን እጽፋለሁ፣ ውሽዬ ጋ እጽፋለሁ፣ ኒኪ ጋ እጽፋለሁ። ኩዌት ነበሩ ብሏል። መብረቁ አይዶ ነው ሱና መብረቁ ነው። አሁን እኔ ትክክል የሚባል ነገር ይጃለቅ መረጃ ሳታጣራ ታውራቁ ነው ጃለቅ ያለው ሁሉ አዎ መብረቁ እሳቸው ባህሪ ነበር የሚኖሩት። እውነት እሱን እሳቸው ማብራራት ፈልገው ኮሜንት ላይ ስጽፍ አታዩኝም ነው ኦፍ ኮርስ ማን ያውቃቸዋል? ኮሜንት ላይ አያውቁም፣ ይኪም ሆነ ውሽዬ አያውቁም። እና አታስገቡኝም አሉ። አሁን መብረቁ ይዟቸው ሊመጣ ይችላል ቀላይ አይ በእሱ ተናደውበት ከት እያያየሽ እሱ ላይ መጣ ሚኒስተ መግባት ይፈልጋሉ እ እውነት ስልክ ቁጥራቸውን መስጠት ቪዲዮ ላይ ስልክ ቁጥር ይሄ ነው ደውሉ ብለው ቪዲዮ ላይ ቢናገሩ በቁጥራቸው ደውሎ እሱ ያቀርባቸዋል አይ ቢ ፎኖ ሊደራረጉ ይችላሉ አሁን ቪዲዮ እኮ ነው የሰጉት በአካውንታቸው ኦኬ እንደዛ ከሆነ ደንበ ኢንቦክስ ሊጽቅላቸው ይችላል እንደዚያ መሳሌ አላስገባም አለኝ አሉ እኮ ስላላወቃቸው ነዋ። አላስገባቸው ቢያውቃቸው እኔ የእሷ እናት ነኝ ብለው ቢሰፉ ምናልባት እንትን ይላሉ።